ሁለቴን ቆንጆ ቀጫጫዊ እንደዚህ አይነት ህይወት እንደምትኖር እስከዛ አላቅም የምር በጣም ነው ያሳዘነችኝ። እንደዚህ አይነት ላይፍ እንደዚህ ምና ምን የምታሳልፋት መስልም በቃ የሞላላት ሄደላት ምና ምን የምትመስለው እዚያ ፊዚካሊ ከውጭ ሲታይ ማለት ነው። ግን እንደዚህ ቡና እስከ መሸት ድረስ አረ ተው ግን፣ አዲስ አበባ ያላችሁ ዩቱበሮች ተው ተባብራችሁ ምን አለ ብታሳድጓት። ከብዙ ዩቱበሮች ጋር አይቻታለሁ እዚህ ዚዙንና ምን አለበት ተባብራቸው አንድ ላይ ብታድጉ። አሰላሙ አለይኩም ወራህመቱላ ወበረካቱ። ሰላም እንዴት ናቸው ወደ ቤተሰቦች? እንግዲህ ዛሬ ዛሬ ግን ምንድን ነው ምንድን ነው ሰፈሩ ጭር ብሏል። የምር እኔ የማላውቅ የተፈጠረ ነገር አለ እንደ ማለት፣ በጣም ብዙ እኔ ማውቃቸው የምከታተላቸው አድማ አድርገው ተመካክረው ነው እንደ የጠፉት እስከሚል ድረስ ነው የጠፉት፣ ዛሬ በተለይ ማለት ነው። ኦኦ ሰላማትሌኩ። ደስ ያለኝ የምር እንደዚህ ሲጠፉ ደስ ያለኝም ብንበሻሸቅም ሲጠፉ ደስ ያለኝ ዋናው መስራታቸውን ስለምፈልግ ማለት ነው። እና ያው እነ ሶፊያም ጠፍተዋል፣ እነ ሞቢም ጠፍተዋል። እዛኛው ሰፈር ለራሱ ብዙ የጠፉ ልጆች አሉ። እንዲሁም ደግሞ እነ ኢብሮም ጠፍተዋል። ያው ሁለት ቀናቸው ያው ፈኪንም ጠብቂያት ነበረ። ዛሬ መልስ ትሰጣለች ብዬ የለችም። እና በጣም በእርግጥ ዛሬ ብቻ ሳይሆን ከሰሞኑ በጣም ብዙ ማውቃቸው ሰዎች እየጠፉ ነው እና እያሳዘኑ ያ የምር ማች መስራት ፈልገው ነገር ግን ያው አንዳንዶቻችን ያው ወይ ደግሞ አንዳንዶቻቸው የኛን ሀሳብ ካልተቀበሉ ወይ ደግሞ የኛን በምንፈልገው ካልሄዱ ብለን የማናበረታታቸው ሰዎች አሉ። እነዛ ሰዎች የምር ስለጠፉ በጣም አሳዝነውኛል። ለምሳሌ አሁን ኢንዲ ሙቤ ኮምቦልቻ ያለው ማለት ነው የወለየው እንደዛ ምናምን እነዚህ ሁለት ልጆች አሁን መስራት የሚፈልጉ ናቸው። ተናግራለ አቃለውኝ እንድን ተናግረዋለሁ፣ ግን ሲጠፋ በጣም አሳዝኖኛል። ሀቂቃ እኔ ማለት የሀሳብ እስኪ ሜዳ ላይ ያለ ነው። የሀሳብ ልዩነት ይኖራል፣ መራገጥ ይኖራል፣ አለመግባባት ይኖራል፣ ብዙ ነገር አለ። ያው ግን የብሬ ነው የምላችሁ ማንም ሰው ቢነቅፋቸው ማንም ሰው ሀሳብ ቢዘጥባቸው ማንም ሰው ቢነቅፋቸው አንድም የእነሱ ጥንካሬ ያስፈልጋል። ሁለቱም ደግሞ ያ ሰው ስለተናገራቸው በቃ ያ ሰው መወገድ አለበት ብለን መተው የለብንም። እኔ አሁን የምናገራቸው ሌቶ በሮች ይከታተላቸዋል። ሀቂቃ ወላይ ነው የምላቸው። እከታተላቸዋል ወይ ምክንያቱም በቃ ይደጉ። ከኔ አደለም ገንዘብ የሚወጣ ከኔ ኪስ አደለም የሚከፍላቸው። ነጭ ነው ነጫ ጭባል የሚከፍላቸው ደመወዝ። ቢያድጉ ሀገራቸውንም ቤተሰባቸውንም ይቀይራሉ። ግን እኔ አብዛኛውን በዩቱበሮች አልበሽቅም። በነገራችን ላይ አሁን አንዳንድ ሰው እንደዛ የሚሰማቸው ሰዎች አላቸው። ዩቱበሮች የሚያበሽቁኝ ወይም ደግሞ በእነሱ ላይ ጓብዬ የምነሳው አንዱ አንዱን ጥሎ ለመሄድ ሲሞክር ነው። የዛ ሰዓት የምር ከልቤ ነው የምናገረው። አልወድም፣ እንደዚ አይነት ሰው አልወድም። እኔ ተናገሪ ተናገሪ ነው የሚላይ፣ ዝም ካልኩላ ራሱ ይበላኛል ነው በቃ። ከዛ ውጭ ሌላ ምንም የሚያበሽቀኝ ነገር የለም። ብንበሻሽቅኛ ኮሜንታተሮች ነን እንጂ በዩቱበሮች አብዛኛውን አልበሽቅም። ዝሮ እንግዲህ ምንም ማድረግ አይቻልም። አላቀም ዝሩ። ዋና ነጥቤ እንግዲህ ዛሬ የመጣሁት በነዚህ ዝ ጉዳይ ነው። ያው ከዛ በፊት ያው አህሙ ትናንት በተናገረውን በድርጊቱም አላምንኩ ነበረ፣ ሀፋፍ ነበርኩኝ፣ ለምንም ላለምንም እንደዛ እየተንገዳገድኩ ነበረ። እና ዛሬ ደግሞ ፈቂ መታ መልስ ትሰጣለች ብዬ ጠብቂያት ነበረ፣ ግን አልመጣችም። ያው ካልመጣች እንግዲህ ማመን ያለብህ ሌላ አማራጭ የለኝም። ምክንያቱም መልስ ካልሰጠች ነገሩ እውነት ነው ማለት ነው። ስለዚህ እኔ ደግሞ ሁለታችሁንም ስለማወዳችሁ ስለማከብራችሁ አላህ እናንተ የተመኛችሁትን ሳይሆን ለእናንተ የሚጠቅማችሁን ህይወት ይስጣችሁ። ሌላ ምንም አልልም። ሲቀጥል ወደ ዚዚ ዚዙቲና ልምጣላቸው። ዚዙን እንግዲህ በቅርብ ጊዜ ነው በእርግጥ ያወቋት። ያንክል ገና ከጀምሮ አላቃትም ግን በጣም የሚያደግ ለነገሩ ቆይቶ አልታወቅኳት ያንድ ያክል አይደለም እንጂ ቆይቷ ዝሮ ከብዙ ዩቱበሮች ከትላልቅም ከትናንሽ ዩቱበሮች የምትሰራ ልጅ ናት። በጣም ጠንካራ ጎበዝ፣ ከሰው ላይ ከሰው ጋር የማትነካካ በጣም አስተዋይ፣ መስራትም የምትችል ሳቂተኛ ልጅ ነች። እዚ ዚዙ እና ሰው አክባሪ ናት። በነገራችን ላይ የምር ወለት ነው። በጣም ሰው አክባሪ ልጅ ነች እና ይጫታለው ዝሮ እንግዲህ ከሰሞኑ ያለችበት እያያችሁ ነው። እኔ በጣም ታሳዝነኛለች። እኔ እንደውም ከአንዳንድ ጊዜ ስታሳዝነኝ ለራሱ የትቧን ሸራ አድርጋለው፣ በተቻለኝ አቅም ማለት ነው፣ እና እንዲታደቅ ማለት ነው። ምክንያቱም ከትላልቅ ዩቱበሮች ከአንኳይቻት ያው ለየት ያለ ነገር ስላልሰራች፣ ስላላለቀሰች፣ ችግሯ አለ ሰው ስላልተናገረች፣ ወይ ደግሞ የሆነን ሰው ስላልዘለፈች ብቻ ማንም እያበረታታት አይደለም፣ እና በጣም ነው የገረመኝ። ይህን ያክል አዲስ አበባ ያሉ ዩቱበሮች ምን ችግር አሉ? መስራት የምትችል አይነት ልጅ ነች፣ ተጫዋች ነች፣ ትወና ለራሱ ትችላለች ምናምን ነገር እና ዞሮ ሀምሳ ሺህ እንኳ መግባት ነበረባት። ዞሮ ከሰሞኑ ደግሞ ያለችበትን እያየን ነው። ያው እንግዲህ ዩቱብ እያበረታቷት ቪው እያገኘች አደለም፣ ገብ እያገኘች አደለም በዩቱብ ለራሱ እና ለዛ ደግሞ አማራጫ ያው ዝቅ ብላ መስራት ቡና መሸጥ ነበረ እና ያው ጓደኞቿ እንግዲህ እንዳጋጣሚ ሆነው ለዚ የተዋወቀቻቸው ጓደኞቿ እንግዲህ እንዳጋጣሚ ሲገናኙ ቡና እየሸጠች ነው ያገኘትና፣ እንግዲህ ያው ያልጠበቋት ቦታ ሲያገኟት ደንግጠዋል እነሱም እና በእርግጥ ስራ ክቡር ነው። ማንኛውም ስራ የሚሰራው ሰው ስራ ነው የምትሰራው ሰው ጤና ካለው እጅ እግር ካለው ኖርማል ነው ስራ ማለት ነው። ዋናው ነገር ሰርቶ መብላቱ ነው። ግን ደግሞ ያው እነሱ በጠበቋት መንገድ ስላላገኙት ነው እነሱም እንደዚያ የሆኑት። አሁን አንዳንዶቻቸው የስራ ንቀት ምናምን ይመስላቸዋል፣ ግን የስራ ንቀት ሳይሆን ያው ስላልጠበቋት ነው እንደዛ ነገር ያደረጉት። ዝሮ ከዛ ስራም እንዴት ትወጥ አድርጓታል ላይ ምናምን ብለው ማለት ነው። ያው በእርግጥ ቡና መሸጥ መንገድ ላይ ቀላል አይደለም፣ ለሴት ልጅ በጣም ከባድ ነው። ሐቂቃ ይች ልጅ ደግሞ ዩቱብ ላይ መስራት የምትችል ልጅ ነች፣ ና ብትሰራ ደግሞ ሰርተ ብትከየር ደግሞ ደስ ይላል ል ከሌሎቹ የግዴች ልጅ እንደዚህ አልቅሳ መምጣት የለባትም። የሆነ ነገር ተፈጠረ ብላ አሳዛኝ ነገር ይዛ መምጣት የለባትም እና መስራት እስከቻለች ድረስ ብናበረታታት ደስ ይላል። እና አንዳንዶቻቸው ደግሞ ስለ ኤብሮ ስለተናገረች ምናምን ነገር ብዙ እንቅፋት ከውዱ መደርደር እየሞከራችሁ ያላችሁ ሰዎች አላችሁ። በተለይ የነባ ወዳጅ መስላችሁ የአላህ እንደ አንዳንዶቻችሁ ማ የማሽቀበጥ እኮ ልክ አለው። ያምር ነው የምለው። ሲጀመርም ነባን እናንተ አትወዷትም። በቃ ዝም ብላችሁ ነው የምታሽቀብጡት። ነባን ብትወዷት ግን አይቸነች ኤብሮን እወደዋለሁ፣ አፈቅረዋለሁ፣ እንደዚህ ነው እንደዚህ ተፈጠረ አላለችም። ከኤብሮ ጋር ነበር በፊት የምኖረው፣ አሁን እሱም ሌላ ቦታ ነው፣ እኔም ሌላ ቦታ ነበርኩ እየሰራ ያለሁት አሁን ደግሞ በሰው ፊት እንዳገቢ እያሉ አንዳንድ ሰዎች ስላሉ በቃ ይሄን ስራ መስራት የግድ መስራት አለብኝ፣ ራሴን ማቋቋም አለብኝ ብላለች ማለት ነው። ደግሞ እዚህ ይዞ በራሷ መቆም የምትችልም በራሷ መስራት የምትችልም ነች። ልፍስፍስ ልጅ አይደለችም። በነገራችን ላይ ሲገድል ደግሞ ነባን እንወዳታለን የምትሉ ሰዎች ማለት ነው። በራሷ ኮንፊደንስ እንዲኖራት አድርጓት። እሺ፣ አዎ፣ የእውነት ዝም ብሎ ማሽቀበጥ አይደለም። አንዳንድ ጊዜ በራሷ ኮንፊደንስ እንዲኖራት፣ በራሷ መስራት እንድትችል፣ በራሷ ስራ መፍጠር እንድትችል፣ በራሷ ሄዳ መፍጠር እንድትችል፣ ከሌሎች ከእንድትግባባ ማድረግ ነው እንጂ ያለባቸው ገና ለገና በቃ ኢብሮ ልትወስደው ነው ኢብሮና ነባ ልታለያይ ነው ምናምን ብላቸው ከዚህ ዙ ጋር በዚ አጋጣሚ ቢግባቡ ብዙ መስራት ይችላሉ እንጂ አትጎዳም። በመጀመሪያ ማለት ነው ልታውቁት የሚገባው። ሲከተል ደግሞ ነባ በራሷ መቆም አለባት። በአሁን ያለች ይመስለኛል አዲስ አበባ ነው አዲስ አበባ እስካለች ድረስ ከሌሎቹ ሰዎች ጋር ከሌሎች ዩቱበሮች ጋር መግባባት ነው እንጂ ያለባት። ሁለታቸውም እኮ የየግል ህይወት የየግል ስራ እኮ ይኖራቸዋል። እናንተ በምትፈልጉት መንገድ ምንም ነገር ላይቀጥል ይችላል። አደለም? ማሽቃበጥ አንዳንድ ጊዜ ለራሳችሁ ጥቅም ስለምትፈልጉት ነው ኦቨር የምታሽቀብጡት እንጂ ማለት ነው ነባን ለመጥቀም ቢሆን ኖሮ የምሬ ነው የምላችሁ። እንደዚያ አቶ በተለይ አንዲት አለሽ የነባ ወዳጅ የመሰልሽ ነው የምትመስው፣ ግን አደለሽም። ወዳጅ ብትወኝም በራሷ ኮንፊደንስ እንዲኖሯት በራሷ ብቃት እንድትሰራ እንድጠነክር ነው እንጂ የምታደርጋት ከወንድ እንዳትለይ ያታደርግም። አንድ ጊዜ በአህሙ ትሄጃለሽ፣ አንድ ጊዜ በኢብሮ ትሄጃለሽ። እንዴ ልጅቷን ተፋቻት እንጂ ምን ነው ይሄን ያክል ወንድ ጠሮባታላሽ? ተፈላጊ አደለች ማለሽ እኮ እንደዛ ነው እኮ ሰው ዘንድ እኮ ግንዛቤ እየፈጠርሻለሽ። ሲጀመር እንደዛ ነው ይቺ ልጅ በቃ በራሷ ኮንፊደንስ እንዲኖራትና ሰርታ በራሷን ራሷን ልክ እንደ ሶፊያ ማለት ነው ሶፊያ ሁን ጉብዝ እንጅ ናች በ በቃ ከብዙ ሰው ጋር እየተግባባች ከብዙ ሰው ጋር እየተገናኘች ስትሰራ ነበረ። ይችም አዲስ አበባ ከሆነች እንደዛ ሆነ ነው መስራት ያለባት እንጂ ከኤብሮ መለየት የለባትም። አህሙ አህሙ፣ ግፍ አህሙ እንደዚህ እያልሽ በቃ ነባ በኤብሮ ላይ ጥላቻ እንዲኖራት ወይም ደግሞ አህሙ በነባ ላይ ጥላቻ እንዲኖራት ወይም ሌሎች እንደዚህ ጥላቻን ነው እየፈጠርሻለሽ ው። ስለዚህ አንዳንድ ጊዜ ማሽቃበጥን በልክ አድርጉት። ይሄ ጥላቻ የሚፈጥር አስተያየት፣ ሀሳብ ጥሩ አይደለም።